አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 8 2018 የዕለተ ቅዳሜ የምንዛሬ ዋጋን ስንመለከት በዛሬው ዕለት በጥቁር ገበያ በስንት እየተመነዘረ ነው፣ እንዲሁም በሕጋዊ ባንኮች በስንት እየተመነዘረ ነው። በተለይ የግል ባንኮች የምንዛሬ ዋጋ ተመናቸው ከጥቁር ገበያ አፈት ልክ ወጥቷል። እንደሚታወቀው ለበርካታ ወራት ብሎም ለአመታት ባልታሰበና ባልተጠበቀ ሁኔታ በጥቁር ገበያና በሕጋዊ ባንኮች መካከል ያለውን ሰፊ ልዩነት እንግዲህ አዳሩን መጥበብ መቻሉ ታውቋል። በዚህም የተነሳ በባንኮች የምንዛሬ ዋጋ ተመን እጅግ በከፍተኛ ሁኔታ ጭማሪ ተደርጓል። ይህም ጭማሪ በጥቁር ገበያና በባንኮች የአንድ የዶላርን የምንዛሬ ዋጋ ከ3 ብር ካምሳ 50 ያላነሰ እንግዲህ ብልጫ መኖሩን ተመልክተን የ17 ሀገራትን በጥቁር ገበያ እንዲሁም የዘጠኝ 9 ሀገራትን በባንኮች ወደ እናንተ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። እንግዲህ ክብራን ተመልካቾቼ በትላንትና ውለት እጅግ በከፍተኛ ሁኔታ ቅናሽ አድርጎ መረጃ ወደ እናንተ አድርሰናል። በዛሬው ዕለትም ያልተጠበቀ ቅናሽ ታይቷል። በተለይ በተለይ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር አዳሩን የ28 ብር ቅናሽ አሳይቷል። እንደተለመደው ሁላችሁም እንግዲህ ኮመንት ላይ የገባችሁ ለአገራችሁ ሰላም፣ እንዲሁም የጥቁር ገበያ መቀነስ ብቻ ሳይሆን የኑሮ ውድነትም በዚያው ልክ እንዲቀንስልን ጸሎታችሁን፣ ዱአችሁን አስፍሩ እያልኩኝ በዛሬው ዕለት እንግዲህ የጥቁር ገበያን እንዲሁም የባንኮችን የዶላር ምንዛሬ በንጽጽር በማስቀደም ጀምራለሁ። በዛሬው ዕለት እጅግ በሚገርምና በሚደንቅ ሁኔታ አንድ የአሜሪካ ዶላር በጥቁር ገበያ 161 ብር ከ59 ሳንቲም እየተመነዘረ እንደሚውል መረጃው ሲያስነብበን የባንክ የምንዛሬ መረጃ እንግዲህ ብልጫ በማድረግ አንድ የአሜሪካ ዶላርን የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን 164 ብር ከ49 ሳንቲም ገዝቶ 167 ብር ከ78 ሳንቲም እየሸጠ ይውላል ማለት ነው። ያ ማለት ከጥቁር ገበያ የ3 ብር ከ50 ብልጫ አሳይቷል ማለት ነው። ሌላው ዩሮ ነው። ዩሮን ስንመለከት በጥቁር ገበያ 188 ብር ከ65 ሳንቲም እየተመነዘረ የሚውል ሲሆን በተመሳሳይ መልኩ በባንኮች የሩሃ ፎሬክስ 187 ብር 20 ሳንቲም ገዝቶ 190 ብር 10 ሳንቲም እየሸጠ ይውላል። የሳውዲ ሪያልን ስንመለከት በጥቁር ገበያ በዛሬው ዕለት ያለው የምንዛሬ ዋጋ 43 ብር 17 ሳንቲም ሲሆን በሩሃ ፎሬክስ ዕለታዊ የምንዛሬ ዋጋ ተመን በተመጣጣኝ መልኩ 43 ብር 01 ሳንቲም ገዝቶ 43 ብር ከ87 ሳንቲም እየሸጠ ይውላል። የዱባይ ድርሃምን ስንመለከት በጥቁር ገበያ 44 ብር ከ25 ሳንቲም እንደሚመነዘር መረጃው ሲያስነብበን፣ በተመሳሳይ መልኩ ሕጋዊው ሩሃ ፎሬክስ ማለት ነው 43 ብር ከ90 ሳንቲም ገዝቶ 44 ብር ከ79 ሳንቲም እየሸጠ ይውላል ማለት ነው። በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኮዌት ዲናር እጅግ በሚገርም ሁኔታ እንግዲህ በትናንትና ሁለት ቅናሽ ቢያደርግም በዛሬ ሁለት ግን የ28 ብር ቅናሽ በማድረግ 528 ብር ከ90 ሳንቲም ሲመነዘር 100 የኮዌት ዲናር 52890 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊን ስንመለከት 217 ብር ከ90 ሳንቲም በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ ያስነበበን ሲሆን በተመሳሳይ መልኩ ሮሃ ፎሬክስ 210 ብር ገዝቶ 214 ብር እየሸጠ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናርን ስንመለከት 429 ብር ከ35 ሳንቲም ሲመነዘር 100 የባህሬን ዲናር 42935 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውልና ላለፉት ቀናት በተለይ ትላንትና ቀንሶ የነበረ ቢሆንም በዛሬው እለት የ17 ብር ቅናሽ አሳይቷል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 204 ብር ከ60 ሳንቲም ሲመነዘር 100 የስዊስ ፍራንክ 2460 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳታር ሪያልን በዛሬው ዕለት እንግዲህ መረጃውን ይዤላችሁ ቀርቤ ያለው በዚህም አንድ የኳታር ሪያል 42 ብር ከ90 ሳንቲም ሲመነዘር 100 የኳታር ሪያል 4290 የኢትዮጵያ ብር ሲመነዘር እንደሚውልና ከተለያዩ ቦታዎች ላይ እንግዲህ መረጃውን አሰባስበናል። ኳታርና አካባቢው በዛሬው ዕለት በስንት ሲመነዘሩ አለ የሚለውን እንደወትሮ በኮመንት አስነብቡን። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ ጆርዳን ዲናር 228 ብር ከ50 ሳንቲም ሲመነዘር 100 የጆርዳን ዲናር 22850 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ ኦማር ሪያልን ስንመለከት 421 ብር ከ95 ሳንቲም ሲመነዘር 100 የኦማር ሪያል 42195 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላርን ስንመለከት 105 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 22 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ዕለትም አንድ የካናዳ ዶላር 115 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 11520 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል ስንመለከት 48 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 4880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቱርኮ ሽልሌ ነው። በዛሬ ሁለት አንድ የቱርክሌ 3 ብር ከ85 ሳንቲም ሲመነዘር 100 የቱርክሌ 380 የኢትዮጵያ ብር ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ ያገኘነውን መረጃ፣ እንዲሁም ህጋዊ ባንክ የሆነው ሮሃ ፎሬክስ በከፍተኛ ሁኔታ ጭማሪ አድርጎ እንግዲህ በባንክና በጥቁር ገበያ መካከል ያለውን ሰፊ ልዩነት ወደ ማጥበብና ጭማሪው በሱ ላይ መደረጉ የጥቁር ገበያን እንግዲህ የማዳከም ተግባር ተከናውሏል ማለት ነው። ዛሬ እንግዲህ ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለሀገር ወዳድ ኢትዮጵያኖች እንድታደርሱልኝ በአክብሮት እየጋበዝኩኝ ለዛሬ በጠዋቱ ያስኩላቸው ዕለታዊ የምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።